ከዚህ ቀደም በጊዮን ሆምስ ኮምፓውንድ ውስጥ ተገኝቼ በኮምፓውንድ ውስጥ የሚገኙት ብሎኮች ለሽያጭ ክፍት ያደረጓቸውን ወደ እናንተ አድርሼ ነበር። ግንባታው ምን ደረሰ ብላችሁኛል። እሱን ለእናንተ ለማድረስ እንደዚሁም ደግሞ አዲስ ለሽያጭ ክፍት ያደረጉት ብሎክ ስላለ፣ እንዲሁም ቅናሽ አላቸው፣ እሱን ጨምሬ ለእናንተ ለማድረስ ዛሬ በጊዮን ሆምስ ተገኝቻለሁ። ዋጋቸውን ያረፉበትን ካሬ ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁን ሰላም ናችሁ? አለን፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ እኔ ጊዮን ሆምስ የመጀመሪያ አይደለም ስመጣ። አሁንም እንግዲህ ዝናውን ሰምቼ ነው የመጣሁት። አዲስ ብሎክ ለሽያጭ ክፍት ማድረጋችሁን፣ እንደዚሁም ደግሞ ከዚያ በተጨማሪ ዲስካውንት ማድረጋችሁን ሰምቼ ነው የመጣሁት። ስለዚህ እሱን ለተመልካቾች ለማድረስ ነው። ራስን ከማስታወቅ ጀምርልኝ እስኪ። እሺ፣ እንኳን ወደ ጊዮን ስቴት ደህና መጣሽ ለማለት ወዳለን። እኔ ሲሳይ ሰብስ እባላለሁ የጊዮን ርልስቴት የሽያጭ አማካሪ ነኝ። እንግዲህ ያው ባለፈው መተሻ ሴ ስለ ጊዮን ሰርተሽ ነበር፣ አሁን ላይ ደግሞ ያሉት እነግርሻለሁ። እንዳጠቃላይ ማለት ያህል ጊዮን ርልስቴት እንግዲህ ከትንንሽ ቢዝነሶች ጀምሮ ወደ አምሳ ዓመታል የሰራ ነው። በውስጡም ብዙ ካምፓኒዎች አሉት። በሁላችንም አካባቢ የምናገኘው ጊዮን ጋዝ፣ ጊዮን በረኪና እንደዚሁም ምስራቅ ፉድ ኮምፕሌክስ፣ በትራንስፖርት ዘርፍም ጊዮን ትራንስፖርት እንደዚሁም ጊዮን ቱር ኤንድ ትራቭል ሌሎችም ተጨማሪዎችም አሉ። አሁን ላይ ደግሞ ጊዮን ሆምስ ርልስቴት ብሎ መጥቷል። እሱም ደግሞ አስቦበት በደንብ ተጠንቶ አሪፍ ቦታ ላይ አሪፍ ሎኬሽን ኮምፓውንድ በሆነ ደረጃ ይዞ የመጣ ነው። አሁንም እነዚህ አፓርትመንቶችን እየገረባና እየሰራ ያለ ነው። በልካም፣ እንግዲህ ከዚህ ቀደም መጥቼ ነበረ፣ ግን የት አካባቢ ነው ለማስታወስ ያህል፣ አሁን እየገነባቸው ያላችሁት ኮምፓውንድ የት አካባቢ ነው የሚለው እስ ያስታውሳል። ኦኬ፣ እንግዲህ አሁን እኛ ጊዮኖምስ እየገነባ ያለው በከተማችን ምርጥ ቦታዎች ላይ ፕሪሚየም ሎኬሽን በምንላቸው ላይ በቦሌ ወሎ ሰፈር ወንጌላዊት ጋ ነው። እዚያ ነው እየገነባ ያለው ኮምፓውንድ ነው። ወደ ሀያ ሺ ካሬ ሜትር ላይ እያረፈ ሰፊ አፓርትመንቶችም ወይም ወደ 11 ብሎኮች የሚደርሱ እንዳጠቃላይ እየገነባ ያለ ነው። ወሎ ሰፈሮ እንጌዳት ጋር የሚገኝ ነው ማለት ነው። መልካም አካባቢ ውስጥ ምን ያህል ለመኖር ምቹ ነው? ስለ ሎኬሽኑ በተወሰነ ንገረኝ። ምን ምን ሳለ አካባቢው ላይ እንግዲህ አካባቢው የከተማዋ ሴንተር እንደመሆኑ ብዙ ፋሲሊቲዎች አለ። አካባቢው ላይ እንግዲህ ከብዙ አንጻር የምናያቸው አሉ። ከትምህርት ቤት ከአካዳሚዎች አንጻር በአካባቢ እንግዲህ ብዙ ትምህርት ቤቶች አሉ። ከዚም በተጨማሪ ሆስፒታሎች አለ። ሆስፒታሎች በቅርብ እርቀት የምታገኛቸው ነው። አሌለ ሆስፒታል፣ ዘንበባ ሆስፒታልም በቅርብ የሚገኙ ናቸው። ከዚያ በተጨማሪ ደግሞ የሃይማኖት ተቋሞችም አሉ። እነዚህ ሃይማኖት ተቋሞችም በቅርብ እርቀት የሚገኙ ናቸው። እነዚህ ንፋሶቾች በቅርብ እርቀት የሚገኝበት ቦታ ነው ማለት ነው። ከዚህ እዚህ ኮምፓውንድ ስለመኖር የተሰነ ተመልካቾቼ ምንም የትምህርት ቤት የሃይማኖት ተቋም እንዲሁም ደግሞ የሆስፒታል ለኑሮ በጣም ምቹ ስለሆነ የእሱ ጉዳይ አያሳስባቸውም። አሁን ምንም አያሳስባቸውም። በአካባቢው ላይ ሁሉም ፋሲሊቲዎች የተሟሉ ናቸው። ከዚያ በተጨማሪ ደግሞ ግቢው ራሱ ኮምፓውንድ ራሱ ብዙ የሚይዛቸው አሉ። በግቢ ውስጥ ከልጆች ማጫወቻ ወደ 700 ካሬ የሚደርስ ለነሱ ብቻ ተብሎ የተዘጋጀ ይናል። እነዚህ መዋኛ ገንዳ ልጆች፣ ለአዋቂ ስፓ ጅምም አሉት። በግቢው ዙሪያውን የሚሆን በግቢ በሙሉ በሀያሾ ካሬ ላይ የሚሆን የመሮጫ ትራክም አለ። ከአሁን ጀምሮ የከርሰ ምድር ውሃ ራሷ አሁን አባሬ ሆኗል። እሱም ወጥተዋል። እነዚህ ባካፕ ጀኔሬተሮች ምንም መብራት ውሃም፣ ሁሉም አክሴስ የሚያደርጉት ነው ማለት ነው። መልካም እንግዲህ ከዚህ ቀደም መጥቼ ያየሁት በመግቢያ ዞታዎች ግቢ ውስጥ ስለሆነ ያለ ነው። በመግቢያ ሳየው ከዚህ ቀደም ያየሁላቸው አፓርትመንት ህንፃዎች ሁለት ነበሩ። እነሱ ወደ መጠናቀቅ ላይ ናቸው ያሉት። ስለዚህ አሁን ደግሞ ለሽያጭ ክፍት ያደረጋችሁት የትኛውን ነው? እሺ እንግዲህ በአጠቃላይ ግቢው የሚይዛቸው ወደ አስራ አንድ ብሎኮች አሉ። ከአስራ አንድ ብሎኮች ውስጥ ሁለቱ ሞል ናቸው፣ መጨረሻ አካባቢ የሚገኙ ናቸው። ዘጠኙ አፓርትመንት ናቸው። ከእነዚህ ውስጥ ባለፈው አንቺ ስትመጪ ሁለቱን ነበር የሰራን ያለ ነው። አሁን ሁለቱም ብሎኮች ሮድ ልናስረክባቸው ሶስት አራት ወር አካባቢ የሚቀረን ቀለም ቀብተን ሊፍት ገብቶላቸው ፊኒሽንግ ስራ እየሰራን ለማስረከብ ኦልሬዲ እየተዘጋጀን ነው ያለ ነው። ከዚያ የሚቀጥለው ያኔ ስትመጪ ጅምር ላይ የነበረ ጂ ፕላስ 15 የሆነ አፓርትመንት ነበረን ትዝ አለች? እሱን አሁን ላይ ኦልሬዲ በአንድ አመት ደረጃ ደረስን። የመጨረሻው ፍሎር ጅሞላ ነው። ፓርቲሽን ወደ 11ኛ ፍሎር ላይ ደርሰናል። ጂፕሰም ቻኩን ደግሞ ወደ አራተኛ ላይ ደርሰናል። አሁን ደግሞ ከጎኑ ቀጣይ አዲስ አበባ ላይ ያደረግነው አዲስ ብሎክ አለ። የተጀመረ አራተኛ ብሎካችን ነው። እሱኛውን እንግዲህ ወደ በሁለት ዓመት ከስድስት ወር የምናስረክበው ነው። እዚህ ላይ እንግዲህ ዲስካውንቶች አሉ፣ ቅናሽም አሉ። መጀመሪያ ለመጡ ደግሞ አስር ደንበኞች በተለይ ለእነሱ ተብሎ በደንብ ወጣ ቆንጆ ዲስካውንት አዘጋጅተናል። እስከ 18 ፐርሰንት የሚደርስ ደግሞ ኦልሬዲ አንድ ቤት ያህል ዲስካውንት ነው። ከአራት ሚሊዮን በላይ ቅናሽ ይዛል። ከአንድ ቤት ላይ ከአራት ሚሊዮን ል እዚህ ላይ ቆንጆ ቆንጆ አፓርትመንቶች አሉ። ዲዛይናቸውም ሙሉ አሪፎች ናቸው። ስለዚህ እሱን ደግሞ ምን ይሆናል ማለት ነው። በጣም ጥሩ። እንግዲህ አሁን እናንተ ጋር ሽያጭ ላይ ያሉ አፓርትመንቶች ካሬያቸው ምን ያህል ነው? ዋጋቸውስ? ዲስካውንትም እንዳለ ነግረኸኛልና ዲስካውንትስ ምን ያህል ነው የሚለውን በተወሰነ ንገረኝ። እሺ፣ መልካም እንግዲህ አዲስ ብሎካችን ያው እንደለቀቅን ነገር ይሻለው። ስለዚህ ቀድመው ለመጡ አስር ክላይንቶች እስከ ሀያ ፐርሰንት ዲስካውንት አድርገናል። ቤቶቻችን እንዳጠቃላይ ከባለ አንድ መኝታ እስከ ባለ ሁለት መኝታ ነው። ያ ማለት ከዘጠና አራት ካሬ ጀምሮ እስከ 216 ካሬ አማራጮች አሉ ማለት ነው። እስከ ባለ 4 መኝታው ማለት ነው። ስለዚህ ይሄንን እንግዲህ ቀድሞ የመጡ ዲስካውንት ከጠቃሚ ሆኖ ነው 990 ሺህ ብር ቅድመ ክፍያ ማግኘት ይችላሉ ማለት ነው። ኦኬ ከዛ ከፍ ሲል አስር አስር ፐርሰንት ነው ይመስለኛል፣ አይደለ ክፍያው ያልከኝ። ስለዚህ ስንት ስንት ይሆናል፣ ከባለ አንድ መኝታ ጀምረ ንገረን። እሺ እንግዲህ ዋጋቸው ከባለ ሽብር ቅድመ ክፍያ በአስር ፐርሰንት ይገኛል ነው። በሁለት መኝታዎች ደግሞ 145 ካሬ ነው፣ በአንድ ነጥብ አምስት ቅድመ ክፍያ አለን። ባለ ሶስት መኝታ አለ 150 ካሬ እነሱም ደግሞ በአንድ ነጥብ ስድስት ይሆናል። ባለ አራት መኝታው ደግሞ እንግዲህ ለየት ያለ ነው በአይነቱ ያልኩህ 216 ካሬ ነው። እሱም ደግሞ በሁለት ነጥብ ሶስት ቅድመ ክፍያ ማግኘት ይቻላል ማለት ነው። ይህ እንግዲህ የዲስካውንት ዋጋችን ነው ማለት ነው። ከዚያ በኋላ ደንበኞች በመረጡት መንገድ ማድረግ ይችላሉ። አብዛኛው የምንሰራበት ግንባታ ሂደት የሚከፈል ነው። ግን በጊዜም ወይም ታይም ቤዝ የሚያደረጉ ከሆነ በሁለቱም ማድረግ ይቻላል። ያው ቶቶሎ ነው የምንገነባው እስካሁን ካሉ ደንበኞችም አንጻር በግንባታ ሂደት ከሆነ ፈጠነብን የሚል ከሆነ ደግሞ ታይም ቤዝድ ሆንላቸው በሁለቱም አማራጭ እንሰራለን ማለት ነው። በጣም ቆንጆ እንግዲህ፣ አመጣጤም ሳይቱን ምን እንደደረሰ ለማሳየት ነው እና ወደ ሳይት ልሂድና ደግሞ ለተመልካቾች አሁን ላይ ያለበትን ፕሮግረስ በደንብ ላሳያቸው። ወደዛ ሄደን የተወሰነ እናሳያለን። እሺ መልካም እንግዲህ ሳይት ላይ ሳይት ኢንጂነራችን አለ። ያሉትን ደግሞ የሚሰሩባቸው ማቴሪያሎች ያሉትን፣ ዲዛይኖችን፣ ግንባታዎችን በምን ፍጥነት እንደሚገቡ ማቴሪያሎችን ማስገብቷል ላይ የሚናቃለው እነሱንም ያለሽ፣ ግንባታውንም ፕሮግረሱንም ሁሉንም ሳይት ኢንጂነራችን አለ። ከእሱ ጋር የሚቆዩ ይሆናል። ወደ እሱ ጋር አብረን እንሄዳለን ገብ ት እንዴት ናቸው? ግንባታውን አጣጥፋችሁታል? እነዚህ ከዚህ ቀደም የነበሩት ያየኋቸው ህንፃዎች ናቸው አይደል? እሱ ከዚህ ቀደም ያየሻቸው ሳይቶች ናቸው። እንኳን ደህና መጣሽ። በስንት ጊዜ ማለት ነው? እንግዲህ እነዚህ ኦልሞስት ሁለት ዓመት ከስድስት ወር ነው የሆናቸው። ነሐሴ ወር መጨረሻ ላይ እናስረክባቸው ነው ሁለቱ ቢልዲንጎች የምታያቸው ማለት ነው። ዘጠና አምስት ፐርሰንት በላይ ደርሰዋል። ጂፕላስ አስራ አንድ ናቸው አሁን እስኬለተናቸው አልቆ ሊፍት ተገጥሞ እንዲሁ አለሙኒየም ተገጥሞላቸዋል። ስለዚህ ነሐሴ ወር መጨረሻ ላይ ልናስረክብ ሁለቱ ብሎኮች ማለት ነው። በፍሎር አራት ቤቶች ብቻ ነው ያለ ከኛ ጋር። እንግዲህ እንደምታያቸው ቤዝመንታችንም ወጥ የሆነ ቤዝመንት ሀያ ሽካሪው የተያያዘ ቤዝመንት ነው እንደምታየው። ስለዚህ አንድ ደንበኛ ከኛ ቤት ገዛ ማለት የፓርኪንግ ችግር አይኖርም ማለት ነው። ይሄ የምታዩ ደግሞ ሰላሳ ሜትር አስፋልት ነው። ከኮምፓውንዳችን ለሁለት የሚከፍል ነው። የኮምፓውንዱ ውስጥ ላይ ነው። የራሱ ኮምፓውንዱ ነው። ይሄ ምንድነው ሪዘርቭድ ፓርኪንጎች ይኖራሉ። እንደገና ደግሞ ትዋይ መንገድ ይኖርና ለኮምፓውንዱ ግሪን ኤሪያዎችን የሚያካተተ ነው ማለት ነው። እዛኛው ሳይቶችን ያይ ናቸው። ቀጥታ ወደ ወሬ የገባው እስቲ ራስህንም አስተዋውቅልኝ ለተመልካቾች። እሺ ታድሎ እባላለሁ የዮን ሆም ሪል ስቴት የሳይት ባለሙያ ነኝ። በጣም ጥሩ። ያልከኝ እንግዲህ ሰፊ አስፋልት ይሄ ነው ዋክምና 30 ሜትር አስፋልት ነው ይሄ ወክ የምናደርግበት። ሪዘርቭድ ፓርኪንጎች እንደ ገስት ፓርኪንግ ይኖራል። ሁለተኛ ለአንድ ደንበኛ ሁለት ፓርኪንግ ይኖረዋል። እንደገና ደግሞ እዚህ ፊት ለፊት የምናየው ከህንፃ ህንፃ ወደ ሰባት ስምንት ሜትር ገደማ ለሁሉም ቤቶች እየተውን ነው የሄድነው፣ ለሁሉም ህንፃዎች ማለት ነው። ይሄ ምንድን ነው ጥቅሙ? ሁሉም ቤቶች የተፈጥሮ ብርሃን እንዲኖራቸው ያግዛል ማለት ነው። ይሄ አየርም እንደናፈስ። አዎ፣ የተፈጥሮ አየር አዎ መኝታ ቤቶች፣ መታጠቢያ ቤታቸው፣ ሳሎን ሁሉም ቤቶች የተፈጥሮ ብርሃን እንዲኖራቸው ያግዛል ማለት ነው። ጠበቅ በቅ ያለ ነገር የለውም። ጠቅቅ ያለ ስፔስ ነው ያለው ማለት ነው። እነዚህ ሁለቱ ብሎኮች ዘጠና አምስት ፐርሰንት የደረሱት ነሐሴ ወር መጨረሻ ላይ ልናስረክብ ነው ማለት ነው። እንግዲህ እንኳን ደስ አላችሁ እላለሁ። እዚህ ህንፃ ላይ ቤት የገዙ የመታችሁ የጎበኛችሁን ጊዜ እንግዲህ እነዚህ ኦልሞስት ገና ልስ ላይ ነበሩ። አሁን በማጠናቀቅ ላይ ነን ያለ ነው ማለት ነው። ቀጣይ ደግሞ እንግዲህ ፊት ለፊታችን የምታዩ ጂፕላስ ፕላስ አስራ አምስት ቢውልዲንግ ነው። ፋውንዴሽን ላይ ነበር የዛኔ የመጣች ጊዜ። ይሄ እንግዲህ እንደምታዩ እስኬለተኑን አስራ አምስተኛ ስላብ እየሞላ ነው አሁን። ፓርቲሽንም ከስር ከስር ወደ 13ኛ ፍሎር ደርሷል ጅብሰም ቻክም ደግሞ እንደምታዩ ወደ አራተኛ ፍሎር ደርሷል ማለት ነው ስለዚህ ከዚህ ላይ ይሄ ብሎክ ደግሞ አራተኛ ብሎክ አሁን ለሽያጭ አዲስ የቀረበው ላይ ራሱ ነው የተደገመ በፍሎር አምስት ቤቶች ናቸው 94 ባለ 1 144 እና 145 ባለ 2 እንዲሁ 150 ባለ 3 እና 216 ባለ 4 በአይነቱ ለየት ያለ ከዚህ በፊትም እንዲሁ ጠቀስ አድርጌዋለሁ ከዚህ ሶስተኛው ብሎክ ላይ ያለፋቸው ደንበኞች አራተኛው ብሎክ ላይ ደግሞ ቅናሽ ይዘን ቀርበናል ማለት ነው። በአይነቱ ለየት ያለ ያልኩሽ ደግሞ ምንድን ነው? ባለአራት መኝታ ሁለት መቶ አስራስድስት ካሬ የቪላ ቤት ስታንዳርድ ነው ያለው። ሁለት በር ነው ያለው እሱ ቤት ማለት ነው። ሁለት በር፣ አንደኛው ወደ ሰርቪስ። ቪላ ቤት ላይ የተለመደው የሰራተኛ ክፍል፣ ኪችን፣ ላውንደሪ፣ ክላስ፣ የሰራተኛው የራሷ ባዝሩም ራሱን ችሎ አንድ በር ይኖራል። ስለዚህ አንድ ደንበኛ ያን ቤት ገዛ ማለት ቪላ ቤት እንደገዛ ቁጥር ነው። ሰራተኛዋ ምንም አክሰስ ሳትቸገር ፊልድ ቢሄድ ወደ ውጭ ሀገር ቢሄድ ዘግቶ ሙሉ አክሰሷን ማግኘት ትችላለች ማለት ነው። በጣም ጥሩ። በስንት ጊዜ ነው አሁን እዚህ የደረሰው? አንድ አመት ነው። አሁን እንግዲህ ሰኒወር ነው የጀመር ነው። አንድ አመት እየሆነው ነው። በአንድ አመት ጊዜ ውስጥ ሙሉ እስኬለተን ጨርሰናል። እንደገና ደግሞ ፓርቲሽኑ እንደምታየው ወደ አስራ ሶስተኛ ፍሎር ደርሰናል ማለት ነው። እዚህ በኋላ ማክሲምም አንድ ዓመት እስከ አንድ አመት ከስድስት ወር ባለ ጊዜ ውስጥ እናስረክባለን። ሁለት አመት ከስድስት ወር እስከ ሶስት ዓመት ያልንበትን እኛ በቃላችን ነው ለማ ማስረከብ እየሰራ ነው ያለ። እንግዲህ እንደሚታየውም ህንፃው በቃላችን መሰረት ለማስረከብ በደንብ እየሰራ ነው ማለት ነው። በጣም ጥሩ አዲስም፣ በተለይ ዲስካውንት አለው ያልከኝ ብሎክ ላይ፣ እንዲሁም ደግሞ ከዚህ ቀደም ገንብታችሁ አሁን ላይ ኦልሞስት ወደ ነሀሴል ይረከባል ያልከኝ ላይ ተመሳሳይ ነው። አሚኒቲው ምን ምን ያሟላል የሚለውን የመኪና ፓርኪንጉን ነግረኛል፣ ሌሎች ሌሎችንም እስያያይዘ ነገር አሚኒቲው እንግዲህ መጀመሪያ ከሎኬሽኑ ቢሮ ላይ ጠቅሰ ንልሻል አልመሰለኝ እንደ ሰፈሩ እንደምታየው እንግዲህ በከተማችን መሀል የሚባል ቦታ ላይ ነው ያለ ነው። ከሎኬሽኑ ስነሳለሽ ዙሪያውን የመንገድ አክሰስ ያገኛል። በአራቱ ማቅጣጫ ሴንተር ላይ ነው ያለው። ወደ ስቴዲየም የሚሄደው ወደ ሳርቤት የሚሄደው ቦሌ ኤርፖርት ሶስት ኪሎ ሜትር ያልሞላ ስፔስ ላይ ነው ያለ ነው። ሎኬሽን ፋሲሊቲዎች ስነሳለች ኢንፍራስትራክቸሩ ማለት ነው ኮምፓውንዱ አሚኒቲ እንግዲህ የከርሰ ምድሮችን አክቲቭ ነው። አሁን ቀጥታ እነዚህ 95 የተጠናቀቁት ሊረከቡ ስለሆነ ለእነሱ ማንዳቶሪ የሆኑ ነገሮችን በቃል ደረጃ ሳይሆን ቀጥታ አክቲቭሊ ማገናኘት ነው የቀረን። ውሃው አክቲቭ ነው። ትራንስፈርመሮች ደግሞ በር ላይ የተሻቸው ከሆነ እነሱም ገብተዋል። ስታንድ ባይ ጀነሬተሮችም ገብተዋል ማለት ነው። ስለዚህ ግሪን ሪያዎችም እነዚህን እንሰራለን። ሁሉም ኮምፓውንዱ አንድ እስኪያልቅ አንጠብቅም። ደንበኞቸኛ ጋር መረዳት ያለባቸው ኮምፓውንዳችን ሬክታንግል ሳይድ ነው። እንግዲህ እንደምታዩ በአንደኛው ሬክታንግል ጫፍ ላይ ነው የጀመር ነው ግንባታውን። ስለዚህ የዛኛው ሬክታንግል ጫፍ ላይ ነው የኮንስትራክሽን መውጫ መግቢያው የሚሆነው። ምንም ሳይረበሹ አንድ የትልቅ የሜትር ጋፕ ስላለ ምንም ሳይረበሹ መኖር በሚችሉበት ደረጃ እያሸግን ኮንስትራክሽን ራሱን ችሎ ነው እየገነባን የምንሄደው እንጂ ደንበኞች ምንም አይነት ሳይረበሹ መኖር ይችላሉ ማለት ነው። ነዋሪው ከገዛ በኋላ ምንም ሌሎች ግንባታዎች ምንም አይረብሻውም ማለት ሰላሳ ሜትር ጋፕ ስላለ ምንም አይነት የመረባበሽ ሳይኖር የኮንስትራክሽን መግቢያው ራሱን ችሎ ነው ያደረግነው። ስለዚህ የደሊቨሪ ታይም እንደምታያቸው የተገነባ ነገር ነው እየሸጥን ያለ ነው እኛ ምንም ኢሹ አያስነሳም። ምክንያቱም 95 ፐርሰንት ተጠናቀዋል አሁን ዛ ሲወርቅ ቅድም እንዳልኩሽ ሊረከቡ ነው። እንደገና ደግሞ እነዚህኞቹ ደግሞ ሶስተኛው ብሎክ ላይ ላለፋቸው ደንበኞች ብዙ ደንበኞች እየጠየቁን ነው። ብሎክ ሶስት ላይ ያለፋቸው ደንበኞች ብሎክ አራት ላይ ራሱን ፕላን ደግመን 94 ባለ አንድ 145 ባለ ሁለት 150 ባለ ሶስት እና 216 ራሱን ፕላን ደግመ ነው በደንበኞች ጥያቄ መሰረት ማለት ነው፣ ለሽያጭ አውጥተነዋል ማለት ነው። የሚገነባበት ማቴሪያል ምን ያህል ኳሊቲን የጠበቀ ነው? በምን በምን አይነት ማቴሪያል ነው የምትገነቡት?

እንግዲህ ግንባታችን እንደምታየው ይሄ አልሙኒየም ፎርምወርክ የሚባል ነገር እኛ እንጠቀም፣ በኖርማል ፖስቴሽን ቴክኖሎጂ ነው እየጠቀምን ያለ። እሱም ማለት እንግዲህ በየወሩ በወር ሁለት ስላብ ነው እየሞላ ነው ያለ። አንድ አመት ባልሞላ ጊዜ ውስጥ እንግዲህ ጂፕላስ 15 ከፋውንዴሽን ጀምሮ ቤዝመንት ስራን አጠናቀን እዚህ የደረስ ነው። በፖስቴሽን ቴክኖሎጂ ነው እየጠቀምን ያለ። ስለዚህ የኮንስትራክሽን ማቴሪያላችንም እኛ ከደንበኛ ኮሌክት አድርገን ሳይሆን ሙሉ ማቴሪያሉ ብረቱን አሳይሻለሁ፣ ማቴሪያሉን ይዘን ነው እየገነባን ያለን። ኮንክሪትም የራሱ ኮንክሪት ሚክስ አለው የድርጅቱ። ማቴሪያሉንም ሙሉ የብሎክ ሶስትንም ሙሉ አልሙኒየም ይዘናል። መስታወቶች ገብተዋል። ስለዚህ ብሎክ ሶስት ሰባ ፐርሰንት የደረሰው የዛሬ ዓመት የተጀመረው አሁን በቅርብ ጊዜ እንግዲህ እናጠናቃለን እስከ አንድ ዓመት ከስድስት ወር ባለ ጊዜ ውስጥ ማለት ነው ያም ማለት እንግዲህ ግንባታው ከዚህ በኋላ አንድ ዓመት ከስድስት ወር ይፈጃል ሳይሆን መክፈያ ጊዜ ፔይመንት እስኬጁላችን ደንበኞች ጋር እንዳይጋጭ በማለት ነው እንጂ ግንባታችን እያጠናቀቅ ነው ማለት ነው መልካም የቤቶቹ አሁን ሰዎች ሲገዙ ብዙ ጊዜ የሚያሳስባቸው የቤቱ ከፍታ ምን ያህል ነው ያው የመሬቱን ካሬ የተቀመጠ ነው በዛ ማወቅ ይችላሉ እና ለቤቱም ዲዛይን ለእይታ ውበት የሚሰጠው እሱ ይመስለኛል እና የቤት ውስጥ ከፍታ ምን ያህል ነው የሚገነቡት? እስኪ ቤቶቹን እያየናቸው ደስ ይለኛል፣ ምናወራ ይሻላል። የትኛው ብሎክ ላይ ነው? እዚህ ሶስተኛው ብሎክ ላይ እንግዲህ። ሎቢው በጣም ሰፊ ነው እንዳየሁት፣ ደረጃውም ደግሞ በደንብ ለመንቀሳቀስ ምቹ የሚባል አይነት ስፋት ነው ያለው፣ በቂ ነው። አሁንም እናየዋለን። ባለ ስንት ቤት ነው? እንግዲህ ይህ ቤት እንደምታዩ ባለ ሁለት መኝታ 145 ካሬ ነው። ብዙ ቦታ ላይ ይህን ቤት እንግዲህ ባለ አራትም ባለ ሶስትም ያደርጉታል። እኛ ግን ሰፋ ሰፋ እያደረግን ነው የሰራ ነው። ደንበኞች በራሳቸው ሞዲፋይ ማድረግ ይችላሉ ማለት ነው። ነገር ግን በእኛ ስታንዳርድ ሰፋ አድርገን ነው የሰራ ነው። ሳሎኑ እንግዲህ እንደምታዩ ሰፋ ያለ ወደ 445 ካሬ አካባቢ ነው ሳሎኑ። ፊት ለፊታችን ደግሞ ኪችናችን ይገኛል ማለት ነው። ከኪችኑ ኦፕን ኪችንም ክሎዝድ ኪችንም አለ ማለት ነው። የኪችኑ ቆንጆ የሆነ ቬንቲሌሽን አለው። ፊት ለፊታችን እንደገባን ደግሞ የምናገኘው የሰራተኛ ክፍልና ስቶር አለ ማለት ነው። ሲሊንጋችንም እንግዲህ እንደምታየው ወደ ሶስት ሜትር ገደማ ነው፣ የዚህ ቤት በቂ በሚባል ደረጃ ነው እየሰራን ያለ። ማስተር ቤድሩማችንን በጣም ሰፊ የሆነ ማስተር ቤድሩም አለ። ከሱ የራሱ ባዝሩም አለው በጣም ሰፊ የሆነ ገንዳ ማዘርጋት የሚችል ቤድሩም ነው። እንደገና ደግሞ የልጆች መኝታ ቤት እና የራሳቸው መታጠቢያ ቤት አለው ማለት ነው። ይሄ ቤት መቶ አርባ አራት ካሬ ባለሁለት መኝታ ተጨማሪ የሰራተኛ ክፍል ስቶር ያካተተ ቤት ነው ማለት ነው። በጣም አሪፍ ቢሆን በጣም አሪፍ ነው። ባልከኒ ማላት ሳሎን ላይ ይመስለኛል ሰፋ ያለ ባልከኒ አለ እንደምታየው። ይሄ ባልከኒ ምንድነው የተፈጥሮ አየር ለመውሰድ ለቤቶችም ላይት ያግዛል ማለት ነው። እንግዲህ እንደምታየ ይሄ ቤት መጀመሪያ በፍሎር ፕላን ደረጃ ነበር ሽያጭ ያለቀው። ብዙ ደንበኞች እየጠየቁን ነበረ። ስለዚህ ይህን ፕላን አራተኛው ብሎክ ላይ ራሱን ፕላን ደግመነዋል። እዚህ ያለፋቸው ደንበኞች እዛ ጋ ቡክ ማድረግ ይችላሉ መያዝ ይችላሉ ማለት ነው። በፍሎር ምን ያህል አባወራ ነበር እዚህ ህንፃ ላይ? ልክ በፍሎር አምስት ቤቶች ናቸው። ሰፋ ያለ ወደ ስልሳ ስምንት ካሬ የሚሆን ሎብ ያለ፣ ሁለት ሊፍቶች አሉ። ሰፊ የሆነ ደረጃ አለው ማለት ነው። ስለዚህ በፍሎር አምስት ቤት ሁለት ሊፍት አለው ማለት ነው። እንግዲህ ያለውን የካሪ አማራጭ በደንብ ቢሮ ላይም ነግሮኛል። ዋጋዎቹም አስር ፐርሰንቱን በተብራራ መልኩ አስረድቶኛል። ወደ ሳይቱም መተን ያለበትን ሁኔታ አየን። የምትገነቡበትንም መንገድና ውስጥም ገብተን ኦልሞስት ወደ ማለቅ ላይ ያሉትን ቤቶች በምን ያህል ዲዛይን እንደሚሰሩ አይተናልና እነዚህን አፓርትመንቶች የሚፈልጉ ተመልካቾቼ ከሀገር ውስጥም ሀገር ውጭም ናቸው እና ከሀገር ውጭ ያሉት በዲኤችኤል መግዛት ይችላሉ ወይ? ተላልቀው ከእናንተ ጋር እንግዲህ በዲኤችኤል ማድረግ ይችላሉ። እሱ ምንድነው፣ አንዳንድ ደንበኞች በጠየቁን መሰረት እዚህ ሀገር ተወካይ የሌላቸው ደንበኞች እዛው ሆነው በመላላክ በዲኤችኤል መገበየት እንችላለን። እንደገና ደግሞ እዚህ ሀገር በተወካይም መጨረስ ይችላሉ ማለት ነው። መልካም ሁሉንም መረጃ ያደረስን ይመስለኛል። ለበለጠ መረጃ ደግሞ የእናንተን ስልክ ከዚህ ቪዲዮ ስር እናስቀምጣለን። ደውለው አገር ውስጥ ያሉ በአካል መተው ሳይቱን ጎብኝተው ከወሰኑ ከእናንተ የመረጡትን ቤት እንዲገዙ ከሀገር ውጭ ያሉ ደግሞ ባሉበት በቪዲዮ ቻትም በመደዋወልም ከእናንተ ጋር ኮሚኒኬት አድርገው የወሰኑት ቤት ላይ ኢንቨስት ቢያደርጉ መልዕክቴ ነው። በጣም ነው የማመሰግነው ጊዜህን ስለሰጠኸኝ። መልካም ገበያ ይሆንልህ። በመጨረሻ ቀረ የምትለው ነገር ካለ እንግዲህ፣ ቅር የምለው መልእክት ማስተላለፈው እንግዲህ መጀመሪያ እዚህ ሶስተኛው ብሎክ ላይ ብዙ ደንበኞች አልፏቸው ብዙ የካሬ አማራጮችም ፍሎርም እንደዚሁ አልፏቸው ሲጠይቁን ነበረ። ከዚህ በበለጠ ደግሞ በታላቅ ቅናሽ ወደ 20% የሚደርስ ቅናሽ አድርገን ማለትም ወደ 4.5 ሚሊዮን ብር የሚሆን ቅናሽ አድርገን አራተኛው ብሎክ ላይ ይዘን ቀርበናል። የዕድሉ ተጠቃሚ እንዲሆኑ ጥሪ እናስተላልፋለን። ያም ማለት ይሄ አንድ መኝታ ቤት መግዛት የሚችል ነው። ብዙ ቦታ ላይ ቅናሽ ማለት ነው። ስለዚህ ቀድመው ለመጡ ለአስር ደንበኞች ብቻ ነው ኦፈር የተዘጋጀው። አስር ደንበኞች እንደሞላ ኮታው ይነሳል ማለት ነው። ቀድሞ ለመጡ ይህን ቅናሽ ሰጥተናል። እናመሰግናለን። እኔም በጣም አመሰግናለሁ። እድሉን ተጠቀሙ። ላለው ተመልካቾችን መልካም ስራ፣ መልካም ገበያ እንይልላችሁ። እናመሰግናለን።